እንደምን አላችሁ፣ የተከበራችሁ አጠር አጠር ያለው የዛሬ ስፖርታዊ መረጃዎችን እያደረስኳቸው ቆይታ አድርጋለሁ። ማንቸስተር ዩናይትድ ማቲያስ ኩኛን ካስፈረመ በኋላ ብሪያን ቦሚዮን ለማስፈረም ከጫፍ ስለመድረሱ እየተዘገበ እንዳለ ይታወቃል። ይሄ ተጫዋች ማንቸስተር ዩናይትድን የመቀላቀል ፍላጎቱ እጅግ ከፍተኛ እንደሆነ ተነግሯል። ምናልባትም ወደ ኦልድ ትራፎርድ የሚመጣ ከሆነ ደግሞ አሁን በብሬንፎርድ ከሚከፈለው ዋጋ በአምስት እጥፍ ከፍ ያለ 250 ፓውንድ ሳምንታዊ ደመወዝ እንደሚከፈለው እየተነገረ ይገኛል። አሁን ማንቸስተር ዩናይትድ ደግሞ መሐመድ ኩዱስን ለማስፈረም ምስጢራዊ ድርድር ስለመጀመሩ ተሰምቷል። ባለቀው የውድድር ዓመት ትልቁ የክለቡ ችግር ግብ ማስቆጠር እንደነበር እናስታውሳለን። በእርግጥ በመከላከሉም በጣም ደከመውን ማንቸስተር ዩናይትድን ነው የተመለከትነው። ከዩናይትድ ያነሰ ግብ ያስቆጠሩት አራት ቡድኖች ብቻ ናቸው። ሶስቱ ደግሞ ከፕሬሚየር ሊጉ የወረዱት ክለቦች እንደሆኑ ይታወቃል። በዩሮፓ ሊግ ፍጻሜም ተሸንፎ ዋንጫውን አጥቷል። ከአውሮፓ ውድድሮችም ውጭ ሆኗል። ማንቸስተር ዩናይትድ እና ከዌስትሃም ዩናይትድ ጋር በኩዱስ ዝውውር ጉዳይ ሊነጋገሩ ይችላሉ ተብሏል። ጀዳን ሳንቾን ከየዝውሩ አካል አድርጎ ከመሐመድ ኩዱስ ጋር የመቀየር ፍላጎት ነው ያላቸው ቼልሲ ሳንቾን ወደ ዩናይትድ ይመልሳል አምስት ሚሊዮን ፓውንድ ቅጣቱን በመክፈል ምክንያቱም በግል ጉዳዮች ከጥቅማጥቅም ጋር በተገናኘ ሳንቾና ቼልሲ መስማማት ስላልቻሉ ነው አሁን ወደ ዩናይትድ ለመመለስ ውሳኔ ላይ የደረሰው ሳንቾ በቸልሲ ቆይተው በ41 ጨዋታዎች አምስት ግቦችን አስቆጥሮ አስር ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል ችሏል። ስለዚህ አሁን ወደ ለንደን ወደ ሌላኛው የለንደን ክፍል ሊያመራ ይችላል ተብሏል። መሐመድ ቅዱስ ደግሞ ወደ ማንቸስተር ዩናይትድ የመሄድ ፍላጎት አለው ክለቡም ሊለቀው ዝግጁ ነው ተብሏል። እንደምስታ አስታውሱት ኤሪክ ቴናግ ዩናይትድን እንደተረከቡ ከቀድሞ ተጫዋቾቻቸው መካከል ሲፈልጉ የነበረው ከያክስ አምስተርዳም መሐመድ ኩዱስን እንደነበር እናስታውሳለን። አሁን ደግሞ ኤሪክ ቴናግ ፍላጎት አሳይተዋል ተብሏል። ሲሚዮኒ ኢንዛጊ ከኢንተር ሚላን ጋር እንደሚለያየ እርግጥ ሆኗል። ትላንትና ከክለቡ ጋር በነበረ ውይይት ነው ይሄ ውሳኔ የተላለፈው። በቻምፒየንስ ሊግ ፍጻሜ በፒኤስጂ አምስት ለዜሮ ከተሸነፉ ከሶስት ቀናት በኋላ ነው ለመለያየት የወሰኑት። ኢንተር ሚላን ለሶስትዮሽ ዋንጫ ሲጠበቅ የነበረ ቡድን ነው፣ ግን ከሁሉም ውጭ ሆኗል። ኮፓ ኢታሊያ ግማሽ ፍጻሜ በከተማ ተቀናቃኙ ኤስ ሚላን ግማሽ ፍጻሜ ላይ ተሸንፎ ወጥቷል። ሴሪያውን በናፖሊ ተነጥቋል። ቻምፒየንስ ሊጉን ደግሞ በጣም አሳፋሪ በሆነ መንገድ አምስት ግቦች ተቆጥረውበት ነው የተሸነፈው። ይሄ ለክለቡ ብቻ ሳይሆን ለጣሊያን እግር ኳስ ኀፍረት ሆኖ የተመዘገበ ነው። ኢንዛጊ ስሙ ከሳውዲ አረቢያው አልሂላል ጋር እየተነሳ ይገኛል። በአመት 17 ሚሊዮን ፓውንድ ሊከፍሉት ነው ዝግጅት ያደረጉት። ምናልባትም በቀጣይ ቀናት ውስጥ ይሄ ስምምነት ይፈርማል ተብሎ ነው የሚጠበቀው። የኢንተር ሚላኑ ፕሬዚዳንት ጁሴፔ ማሮታ ኢንዛጊን ለሰራው ስራ ሁሉ አመስግነዋል። ኢንዛጊ በአራት አመት ቆይታው ስድስት ዋንጫዎችን ለኢንተር ሚላን ማስገኘት ችሏል። ባለፈው አመት ሴሪያውን ማሸነፋቸው እናስታውሳለን። በቻምፒየንስ ሊግ ደግሞ ሁለት ጊዜ ፍጻሜ ደርሶ ዘንድሮ በፒጂ እንደዚሁም ደግሞ በኢንተር ሚላን መሸነፍ ማነው በባየር ሙኒክ የተሸነፉበትን አጋጣሚ እናስታውሳለን። ኢንዛጊም በአራት ዓመት ቆይታ ሁሉ ነገርን ከሰጠውት ክለብ ጋር ለመለያየት ጊዜው አሁን ነው ብሏል። በየእለቱ የመጀመሪያም የመጨረሻም ሀሳቤ ኢንተር ሚላን ነበረ ብሏል። በክለቡ ዙሪያ ላሉ ሁሉ አመስግኖ መልካሙንም ተመኝቶ በስምምነት ተለያይተዋል። በቀጣይ ቀናት ውስጥ ወደ ሳውዲ አረቢያ እንዳልኳችሁ ያመራል ተብሎ ነው የሚጠበቀው። አሁን በሴሪአው ትላልቅ አሰልጣኞችን እየተመለከትን እንገኛለን። አንቶኒዮ ኮንቴ በመጀመሪያ ዓመታቸው ከናፖሊ ጋር ሻምፒዮን ሆነዋል። ማሲሚሊያኖ አሌግሪ አራት ዓመታት የለጠኑት ኤሲ ሚላንን በድጋሚ ተረክበዋል። ሞሪዚዮ ሳሪ ደግሞ ወደ ላዚዮ ተመልሰዋል። እና ኢንተር ሚላንን በቀጣይ የሚረከበው አሰልጣኝ ይጠበቃል። አሁን በኮሞ እያሰለጠነ የሚገኘው የቀድሞው የአርሴናልና የባርሴሎና ኮከብ ሲ ሴስክ ፋብሪጋዝ ወደ ኢንተር ሚላን እንዲመጣ ንግግሮች ስለመጀመራቸውም ተሰምቷል። ከዚሁ ሴሪያው ላይ እንቆይና ኤሲ ሚላን ሉካ ሞድሪችን የማስፈረም ፍላጎት አለው። እንደውም በግል ስምምነት ላይ ደርሰዋል ተብሏል። ክሮሻዊ አማካኝ ከዓለም ክለቦች ዋንጫ በኋላ የማድሪድ የዓመታት የስኬት ቆይታውን ይቋጫል። ከማሪድ በኋላ ደግሞ የሳውዲ ወይም ደግሞ የአሜሪካ ክለቦች ሊፈርም ይችላል ሲባል ነበረ። አሁን ግን ፍላጎቱ ወደ ሴሪያው ወደ ታላላቅ የአውሮፓ ሊጎች ማምራት ሆኗል። ደካማ የውድድር አመት ያሳለፈው ኤሲ ሚላን በአዲስ አደረጃጀት ይመጣል። አሰልጣኝ ማሳሌግሪ ተቀጥረዋል። ሞድሪች በ2026 ዓለም ዋንጫ ለመሳተፍ በትልቁ የሚወዳደርበትን ሊግ እና ክለብ ይፈልጋል። ሞድሪች አሁን 39 ዓመቱ ነው፣ ግን ሜዳ ላይ እያሳያ ያለው እንቅስቃሴ በጣም አስደናቂ ነው። በማድሪድ ማሊያ የመጨረሻ ውድድሩን በአሜሪካ በሚካሄደው የዓለም ክለቦች ዋንጫ ላይ ያደርጋል ተብሏል እና ምናልባትም ከውድድሩ አስቀድሞ ከኤሲ ሚላን ጋር ሊፈራረም እንደሚችል ተነግሯል። ቶትንሃም ከዓለማችን ምርጥ ተስፈኛ የክንፍ ተጫዋቾች አንዱን ለማስፈረም ከ100 ሚሊዮን ፓውንድ በላይ ወጪ ሊያደርግ ስለመዘጋጀቱ ተሰምቷል። የአውሮፓ ቻምፒየንስ ሊግ አሸናፊው ብራድሊ ባርኮላን ነው ከፒኤጂ ለማስፈረም የፈለጉት። ቶትንሃም የዩሮፓ ሊግ አሸናፊ ስለሆነ ቀጣይ በቻምፒየንስ ሊግ ተካፋይ እንደሚሆን ይታወቃል ባለፉት ወራት ባርኮላን ስካውቶቹ ሲከታተሉት እንደነበር ተዘግቧል ግን ዋጋው ከበድ ያለ ይመስላል ፔጂ ከ100 እስከ 120 ሚሊዮን ዩሮ ወይም ደግሞ ከ84 እስከ 100 ሚሊዮን ፓውንድ ድረስ ይፈልጋል የሚሸጠው ከሆነ ባርኮላ ቦታው በደዝሪ ዱዌ እየተያዘበት ይገኛል እና ብዙ የመሰለፍ እድል ያገኘ አይደለም። ባርኮላ በ2023 ከሊዮን ከፈረመ በኋላ በሉዊዝ ኤነሪኬ ስር ግሩም እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል አንደኛው ነው። ለፈረንሳይ ብሔራዊ ቡድንም ተስፋ የሚጣልበት ተጫዋች ነው። በቅርብ ዓመታት ክለቡን የመልቀቅ ሀሳብ የለውም። ክለቡ የሚሸጠዋል ተብሎ አይጠበቅም። ገና ሀያ ሁለት ዓመቱ ነው። በዚህ አመት በሁሉም ውድድሮች ሃምሳ ስምንት ጨዋታዎችን አድርገው 21 ግቦችን አስቆጥሯል። 19 ደግሞ ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ድንቅ ተጫዋች ነው። ብራድሊ ባርኮላ ክለቡ የሶስትዮሽ ዋንጫ እንዲያሳካ ትልቅ አስተዋጽኦ አበርክቷል። አንጅ ፖስት የኮግሉ የቶትናሙ አሰልጣኝ ክለባቸውን ከ17 ዓመታት በኋላ ለዋንጫ አብቅተውታል። ግን ቆይታቸው አሁንም አልተረጋገጠም። በቶትናም የሚቆዩ ከሆነ ትላልቅ ዝውውሮችን ያደርጋሉ ተብሎ ነው የሚጠበቀው። ብራድሊ ባርኮላን አንደኛው ትኩረታቸው አድርገዋል። ምናልባት በዚህ የዝውውር መስኮት ይሳካል ተብሎ አይጠበቅም ምክንያቱም ፔጆችም አሁን አዲስ የቡድን ግንባታ ላይ ነው የሚገኙት በተከታታይ አመታት የአውሮፓ ሻምፒዮንነታቸውን ለማስቀጠልም እንደዚህ ያሉ ብቃት ያላቸውን ተጫዋቾች ማቆየት ይፈልጋሉ። ሉዊዝ ኤንሪኬ የቶትንሃሙ አጥቂ ሶን ሂንግሚን በሳውዲ ክለቦች ይፈልጋል። ክለቡ ሌሎች ዝውውሮችን ለማድረግ ገንዘቡን ይፈልገዋል። ቅድም እንዳልኳቸው እንደ ብራድሊ ባልኮላ ያሉ ተጫዋቾችን ለማስፈረም ለሳውዲ ክለቦች ዳጎስ ባለ ዋጋ ሶን ሂንግሚን መሸጥ ይኖርባቸዋል። የትኛው ክለብ እንደፈለገው አልታወቀም። የሰላሳ ሁለት ዓመቱ አጥቂ ግን በሳውዲ ክለቦች እይታ ውስጥ ስለ መውደቁ ተሰምቷል። ቅድም ስሙን ስናነሳው የነበረው ጀዳን ሳንቾም በታላላቆቹ የሳውዲ ክለቦች እየተፈለገ ይገኛል። አልሂላል፣ አልኢትያድ ና አልናስር የሳንቾ ፈላጊዎች ሆነው ብቅ ብለዋል ተብሏል። ለአርሴናል ደጋፊዎች በጣም አስደንጋጭ የሚባለው ዜና ማርቲን ዙቢሜንዲ ወደ አርሴናል የመሄዱ ነገር አጠራጣሪ ስለመሆኑ ተሰምቷል። ሌሎች አማራጮችም አሉኝ እና የት እንደምሄድ አላወኩም ብሏል። ሄስፔናዊ አማካኝ እንደምታስታውሱት ባለፈው ዓመት ሊቨርፑሎች በትልቁ ሲፈልጉት ነበረ። ነገር ግን እዚሁ ሀገሬ ክለብ መጫወት ፈልጋለሁ ብሎ በኋላ ላይ መጸጸቱን ገልጾ ነበር። አሁን ደግሞ አርሴናሎች ከልጁ ጋር ንግግር ጨርሰው ያስፈርሙታል በተባለበት ሰዓት ነው ይሄ አስተያየት እየወጣ የሚገኘው። ቀጣይ ማረፊያን አላወቅኩም ብሏል። አርሴናሎችም አሁን በዝውውር ሂደቱ ከልጁ ጋር ንግግራቸውን ይቀጥላሉ ተብሎ ነው የሚጠበቀው። ቼልሲ ደግሞ በሚላን የሚያቆየው ኮንትራት ሊጠናቀቅ አንድ ዓመት ብቻ የቀረውን የፈረንሳይ ብሔራዊ ቡድን ግብ ጠባቂው ማይክ ሚኞን ለማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። ሌላኛው ግብ ጠባቂ አሮን ራምስዴል ሶስት ክለቦችን ከወረደ በኋላ ወደ ዌስትሃም ዩናይትድ ለማምራት ንግግሮችን እያደረገ ስለመሆኑ ተሰምቷል። አሁን ሳውሳምፕተን ጋር ነው የሚገኘው። ሳውሳምፕተን እስከ 20 ሚሊየን ፓውንድ ይሸጠዋል ተብሎ ይጠበቃል። ሳውሳምተን እንደወረደ ከማንቸስተር ዩናይትድ ጋር ስሙ ሲነሳ እንደነበር እናስታውሳለን። አሮን ራምስ ዴል ምናልባት ዌስት ሃም ዩናይትድን ይቀላቀላል ተብሎ ነው የሚጠበቀው። ብሩኖ ፈርናንዴዝ ከአልሂላል የቀረበለትን ከፍተኛ ገንዘብ የሚያስገኝ ጥያቄ ውድቅ አድርጓል። በዩናይትድ ከሚከፈለው በጥፍ የሚያድግ ገንዘብ ነበር የሚያስገኘው። ከአለማችን ትላልቅ ተከፋዮች መካከል አንደኛው ያደርገው ነበረ። ግን ክለቡ አሰልጣኙ እና ቤተሰቡ ጋር ከመከረ በኋላ ሂላልን አልፈልግም ብሎ መልስ ሰጥቷቸዋል። ፕሬዚዳንቱ ደውለው አውርተውኝ የኔን ውሳኔ ነበር የሚጠባበቁት ብሏል። በጣም ትልቅ ገንዘብ የሚያስገኝ ዝውውር ነው ያቀረቡልኝ ብሏል። ነገር ግን ከዛሬው የጀርመን ጨዋታ በፊት በዩኤፋ ኔሽንስ ሊግ የግማሽ ፍጻሜ ጨዋታ ያደርጋሉ። አሞሪም እንድለቅ አይፈልግም ከሱም ጋር አውርቻለሁኝ። ዩናይትድም የመሸጥ ሀሳብ የለውም እኔ ከፈለኩ ግን እነሱ ሊለቁኝ ይችላሉ፣ ግን ደግሞ ክለቡ ገንዘብ አይፈልግም ብሏል ብሩኖ ፈርናንዴዝ። ብዙ ፖርቱጋላውያን በሳውዲ ፕሮ ሊግ ይጫወታሉ። እንደምታውቁት የብሔራዊ ቡድን አጋሮቹ ክርስቲያኖ ሮናልዶ፣ ጆ ካንሴሎ እንደዚሁም ደግሞ ሩበን ኔቨስ በሳውዲ ፕሮ ሊግ እየተጫወቱ ይገኛሉ። ግን ብሩኖ ፈርናንዴዝ በትልቅ ሊግ የመጫወት ፍላጎት አለው፣ አቅሙም ይሄንን ይፈቅዳል። እንደምታውቁት በፕሪሚየር ሊጉ ከሚገኙ ምርጥ አማካኞች መካከል አንደኛው ነው። ዩናይትድ ጥሩ የውድድር ዓመት ባያሳልፍም ያለሱ ደግሞ የሚሆንለት አይነት አይመስልም። እንደውም ወደ ሳውዲ ከሄደ ሌላ አማካኝ ምትክ ከስፖርቲንግ ሊዝበን ይፈልጋሉ ሲባል እንደነበር እናስታውሳለን። ሂላልና ዩናይትድ ግልጽ ንግግር አላደረጉም። ያው ተጫዋቹን ከመፈለግ ከማናገር የዘለል አልነበረም። ምናልባት የሚሳካ ቢሆን ኖሮ ማንቸስተር ዩናይትድ ከዚህ ተጫዋች ዝውውር ከ80 እስከ መቶ ሚሊየን ፓውንድ ማግኘት ይችሉ ነበር። ብሩኖ ፈርናንዴዝ እንደምታስታውሱት በ2020 ጥር የዝውውር መስኮት በ47 ሚሊየን ፓውንድ ነበር ከስፖርቲንግ ሊዝበን የፈረመው። ከዚያን ጊዜ ጀምሮ ሁለት መቶ ዘጠና ጨዋታዎችን ለማንቸስተር ዩናይትድ አድርጎ 98 ግቦችን ማስቆጠር የቻለ ከፕሪሚየር ሊጉ ብቻ ሳይሆን ከዓለማችን ምርጥ አማካኞች መካከል አንደኛነቱን ያስመሰከረ ተጫዋች ነው። ለዛሬ ያስኩላችሁ መረጃዎች እነዚህ ናቸው። አመሰግናለሁ።